ማሮቼ ውዶቼ እንዴት ናችሁ ጋይሶቼ የኔ ፍቅሮች የኔ ሁልድ ነገሮች ጠፋና ቪዲዮ ጠፋን አስቤዛው ጠፍቶ እኮ ነው አስቤዛው ጠፋ አቅምም ጠፋ ቤቲ ዝም ብለሽ መጠቅጠቅ መጠቅጠቅ መብላት ዝም ብለሽ ጠጠቅ ዝም ብለሽ አንቺ ማጠቅጠቅ እያላችሁ አማረራችሁን ባለም አስቤዛ ማምጣት ቀነሳ እና ወዶች አሁን ያለንን ይዘን ፒልፒሉን አፍቆናል ብለን መጣን። ዛሬ ኬክ ልንቆርስ ነበረ የደስታ ማለት ነው፣ ግን መብራት ጠፋ። ሰው ሰርፕራይዝ አድርጎን በጣም ያልጠበቅ ነው ሰው፣ በጣም ያልጠበቅ ነው ሰው ሰርፕራይዝ አድርጎ ለዛ ሰው በስሙ ኬክ ልንቆርስ ብለን መብራት አገር ላይ የለም። ትናንት ሙሉ ቀን ጠፋ፣ ዛሬ ሙሉ ቀን ጠፋ እና እንግዲህ አልተሳካም። እንደዚህ ቪዲዮ እንስራ ብለን መጣን። በነገራችን ላይ በጣም ብዙ መልካም ሰዎች አላችሁ፣ መጥፎ ሰዎች እንዳላችሁም፣ አስተሳሰባችሁ ጭቃ የሆናችሁ ሰዎች እንዳላችሁም። በጣም ብዙ መልካም ሰዎች አሉ፣ ልንገራችሁ። ይሄ ነው ዳይም እንዳስተሳሰባላችሁ ሰዎች አሉ። የእኛ ደስታ ከነሱ መንፈስ ውስጥ ተጋብቶ እኛ ስንደሰት እነሱ ደስ የሚላቸው ሰዎች አሉ። እኛ ስንስቅ እነሱ የሚስቁ፣ እኛ ስንደሰት የሚደሰቱ በቃ ስም በላ እንኳን በመንፈስ በእይታ አጃቸው የሚሞላ በ ደስ የሚላቸው ሰዎች አሉና በጣም ባልጠበኩት ሁኔታ ሰርፕራይዝ ተደርጌያለሁ። ለእሱ ሰርፕራይዝ ደግሞ ኬክ ቆርሳለሁ ብዬ ነበር። ትናንት ዳቦ ቆረሱ፣ ዛሬ ኬክ ቆርሳለሁ ብዬ ነበር፣ አልተሳካም። ስለዚህ አይቀርም ኬኩ ይቆርሳል፣ መብራት ሊለቀቅ ይችላል ከነገ ወዲያ። እና ምልላችሁ ፈልጌ ነው፣ በሰው ስራ ገብታችሁ ነገር ከምታማስሉ ሰው ሲሰራ ከምትቀኑ ከምትቃጠሉ እውነት ከሚሰራ ሰው ጠጋ ብላችሁ ያንን ሰው ባትወዱትም ባትፈልጉትም ባትረዱትም ያን ሰው ምን እንደሚሰራ ጠጋ ብላችሁ ማወቅ አለባችሁ። ነገር ያለሽን ነገር ያላችሁን ነገር ያሳጣችኋል። መልካም ሰዎችን ያሳጣችኋል። መልካም ነገሮችን ያሳጣችኋል። ነገረኛ ስትሆኑ ሰው ጋር ትራራቃላችሁ። እና ምን ልላችሁ ፈልጌ ነው እዚህ ደረጃ የመጣሁት ሰሞኑን በጣም ብዙ ስድብ እያስተናገድኩ ነው። ብዙ ስድብ ያስተናገድኩት ምንድን ነው? አንድ የጠቅልል አድርጌ አውርቼ እኔ ስጠቀጥቅ ገብሬ እንዲያወራ ብዬ ነው ወጡን ያላወጣሁት። እና ምንላቸው ፈልጌ ነው ይህ ዋትስአፕ አይደለም ይሞ አይደለም ወይም ቴሌግራም አይደለም። እንደዚህ የምነግራችሁ ከዚህ ጋር ዓለም ላይ ያለ ሰው ሁሉም ሰው ያየኛል። እየሰደቡኝ ሰዎችም ያዩታል። እየደወሉ አንቺ በአስር ሺህ ብር ዩቱብ እየከፈትሽ እኛ ሃምሳ ሺህ ብር ስልሳ ሺህ ብር የምንለውን አየር አሳጣሽ። እንደገና እኛ እንግዲህ የሚሰድቡኝ ሰዎች ናቸው። እኛ ዩቱብ ስንከፍት ሀምሳ ሺህ ብር ስልሳ ሺህ ብር ከፍለውን ዩቱብን ካሳደጉ በኋላ እንወስዳለን። ከዛ በሆነ በሆነ አጋጣሚ በቃ ተበላሸ እንልና ሌላ ከፍትላቸዋለን። አንቺ ግን ሀቅ ሀቅ እያልሽ ቡና ወይም ሻይ የማያጠጣ ብር እየጠየቅሽ አዲስ አበባ ላይ ቁርጥ እስከ ጃምቦ አይሸፍንም ቁርጥ እስከ ጃምቦ። ጃምቦ ማለት ቢራ ነው። እሺ ቢራ ድራፍት ማለት ነው ትልቁ። ጃምቦ ከቁርጥ ተበልቶ ጃምቦ አይሸፍንም። አንቺ የምጠይቅ ብር፣ አንቺ ስግብግብ፣ አንቺ ባላገር፣ አንቺ ሰገጤ፣ ያልተባልኩት ነገር የለም። እኔ ደግሞ ትናንትና ላይብ ገብቼ ይቱን መክፈት ላቋርጥ ነው በቃ ከሁን በኋላ ይቱን መክፈት ላቋርጥ ነው። ምክንያቱም አንደኛ ሰው ለምን ነው አየራችን ዘጋሽ? በርካሽ በቅናሽ እየከፈትሽ ሁለተኛ ታማኝ ነኝ። ሀቅን እንዲያ እየወጣች ትናገራለች። እኛ ፎቶችን፣ ቪዲዮችን ማሳየት አንፈልግም። በአስር ሺ ብርም መስራት አንፈልግም። እያኑ ስለሆነ ላቋርጥ ነው ስል በጣም ብዙ ሰዎች ደግሞ ለምን ስንት እየዋሃ አለ ስንት ሰርቶ ሀገር መግባት የተቸገረ አለ። ለምን ደስት ያለች ለእነሱ አምሳ ሺ ስልሳ ሺ ከፍለው ከሚበሉ ከአንቺ ጋር አስር ሺ ብር ከፍለው ቢያስከፍቱ ታይታይ ብለው ለምነው ኛ ሁለት ሆድነኛው ልተው አልተው እያልኩ ከራሴ ጋር እየተማከርኩ ነው። አበሻ አዝላችሁት አዝላችሁት እንኳን እግሬ የተንጠለቀለ ይላል። እኔ እግዚአብሔር ይመስገን፣ እኔ ከፈትኩላቸው ሰዎች ግማሻቸው ሞኒ ሁነዋል፣ ግማሻቸው ሰዓት እየሞሉ ነው፣ ግማሻቸው ደግሞ ሞኒ ሁነው ፖስታ ኮዳቸውን እየጠበቁ ነው። በቃ አንድ ያጃጃልኩት ሰው የለ። ሰሞኑን ነው፣ ሰሞኑን ነው አንድ ሶስት አራት ልጆች ስልካቸው የተበላሸ ሲም ስለያዙ የተበላሸ ስላቸው መዳም የጠለፈችው ማለት ነው መዳም የጠለፈችው ስልክ ላይ ስለከፈትን ትንሽ መዳቧ ስላወቀች ዋሳብን ፓስወርድና ኢሜል ስንላላክ ስናወራ ስላወቀች እየዘጋች ስላስቸገረችን እሱንም በሆነ ሲስተም አበሻንና የሆነ መላ ፈጥረን አስተካክለናል። ግን እኔ ብተው ይሻለኛል። ይህን ነገር እውነት ጠቅሟችኋል። አስር ሺህ ብር ከፍላችሁ አስከፍታችሁ ጠቅሟችኋል። ቢያንስ በወር ስንት ብር እንደምታገኙት ሞኒ የሆናችሁ ሰዎች በኋላ ስታገኙት አመሰግኑኛላችሁ። ይቱን መስራት ማንም ይቱበር ማንም ዩቱበር ብር ይከፍላል። ዩቱብ ስሩ፣ በዩቱብ ይህን ገዘው፣ በዩቱብ ይህን አደረጉ፣ በዩቱብ እንደዚህ አደረጉ፣ ኑ ልክፈትላችሁ፣ ኑ ስሩ እሚል የለም። አንደኛ ኢትዮጵያ ውስጥ ዋይፋይ ውድ ነው። እኔ ኦንላይን ካልሆንኩ ዳታ ካላበረው ወይም ዋይፋይ ኑሮኝ ኦንላይን ካልሆንኩ ዩቱብ መክፈት አይደለም እናንተ ጋር እንኳን ለጥያቄ እንኳን ማውራት አልችልም። ስለዚህ ሰው የለፋበትን ማግኘት አለበታል። አለናደል እንዴ ቲክቶክ ላይ ገስት ገብቶ ፎሎ ለመደረግ አንድ ሺህ ድርሃም አንድ ሺህ ድርሃም አስር ሺህ ብር አይደለም አንድ ሺህ ድርሃም ነው የተጠየቀው ፎሎ ለመደረግ ያ ቲክቶክ ስራ ስራ እንኳን አይታወቅም። ዩቱብ እንኳን የዘላለም ደግሞ ዜ ልጅ ልጅ ነው የሚበላበት ስለዚህ እስኪ ምን ትሉኝ ያላችሁ ኮሜንት ላይ ያሳውቁኝ እኔ ወጡን ላውጣ ገብሬ ደግሞ የሚሰጠው አስተያየት ያው ብዙ ሰዎችንም ሲያስረክሱ ሞኒ ሲያደርግም ብዙ የገጠመው ነገር ስላለ ስለሱም ያወራል መጨረሻ ለው እስኪ ምግቡን እየበላን ይህ እንትን ነው አኩሪ አተር ነው ሽሮ እንዳይመስላችሁ

ለማስተካከል ማለት ችግር የኖሮ አይኖሮ አይታወቁም። ለዛ ለሻይ ቡና ቀብድ ሀያ አምስት ሺህ ብር፣ ከዛ በኋላ ደግሞ ሲያልቅ ሲያስረክብ ሀያ አምስት ሺህ ብር ለታክሲ ተብሎ ነው። ለታክሲ ተብሎ ኬት ወዴት እንደሚያመላለስ ነ ለታክሲ ከሀምሳ ሺህ ብር ወደ ሀምሳ ሺህ ብር አካባቢ ነው የተፈለገው። እንግዲህ የራሳችሁ ከፍታችሁ ከሆነ ቲክ ሊሆን አይሆን ቼክ ለማስደረግ ማለት ነው። ከዛ አንዳንድ ነገሮች ካለ እንድሞላ ዛሬ ነው ያዳመጥነው። ላይብለኝ ቁጭ ብሎ እያወራሁ ለለ እራሴ እንቅልፍ እያጣሁ እ ይሄ ያነፈ ያሳለፍኩት ሳምንት ማለት ነው። ካሳለፍኩት ወራት ውስጥ ያሳለፍኩት ሳምንት እንደ ዓመት ነው። ቀላል ነው ምስሉ። አንዳንድ ሰው እዚህ ኮመንት ላይ መጥቶ ዩቱብ መክፈት እኮ በጣም ቀላል ነው መሆኔ ማርያም በጣም እንደምወራው አይደለም እያካበድ የሚያውቁ ሰው ያውቋል። እንደምወራው አይደለም የሚያውቁ ሰው ሊቀለው ይችላል። የራሱን ብቻ ስላስተናገደ ማለት ነው። የሌላውን ኃላፊነት ወስዶ ፍላጎት ለማሟላትና ጥያቄውን ለመመለስ ደግሞ ይከብዳል። ምክንያቱም ችግሩ እንደ የማንነት ስለሚለያይ ያን ሁሉ አውርታችሁ ከጎግል ጋርም አውርታችሁ ብቻ የደረሰበት ያደረሰበት ግልክል ያውቃል ይባላል። ዛ ነው ያላየው ሰው ሚት ሞክፍ ተቆላ ስኮሮ ለምን ታረጉት ተውሎ ለምን ታረጉት ተውሎት አማርኛ ደውሎ አርጋቸው ተርጉሙ ይገባቸዋል። ቀላል ነው፣ ቀላል በነገራችን ላይ አንዳንድ ሰዎች እኔ ከፍቼ እኮ እየሰረሁ ነው ሞን ብኛለው። እኛ የምንፈልገው እኛ የምንከፍተው ዩቱብ ማለት ነው ዝም ብሎ ከፍቶ ሰብስክራይብ መሰብሰብ እና ምናምን አይደለም። አንድ ሰው አንድ ሺህ ሰብስክራይብ አራት ሺህ ዋች አወር ከሞላ ፕሮሰስ ሙላ ከተባለ ላ ያነሰው ፕሮሰሱን የሆነ ችግር ቢያጋጥመው ተፋጠን ነው የምናስተካክለው። አሉ እንደዛ ተፋጠን ያስተካክል ልላቸው ተስፋ ቆርጠው ሌላ ከፍታለሁ ምናምን ምናምን እያሉ ለምንድነው ሌላ የምትከፍቱት? በቃ የቪዲዮ ችግር ከሆነ የሲስተም የምናምን ችግር ከሆነ ተፋጠን ማለት ነው። እናንተ የምታስቡት የዶራሉ ምልክት አረንጓዴ መሆኑን ብቻል። እንደውም ይገርማችሁ ነገር እንደዛ የምትሉ ሰዎች እየገባሁ እያየኋችሁ ነው። ላይብ ስትገቡ ከታተላቸው ሀያ ሰው ካለ ሀያው ሰውም የተቀባ አይደል መቶ ሰው ካለ መቶ ሰው የተቀባ ነው። ታዲያ ምንድን ነው የእናንተ ዩቱብ የሚሆነው? ስለ ዩቱብ ሳታውቁ እኛ እንከፍትላቸው ሰዎች ሙሽ ዝም ብለው አመቱ ሙሉ ላይ ብለው ቁጭ ብለው ሞኒ አልሆንኩም ግን ሞኒ ሆኛለሁ ብር አልከፈለኝም እንዲሉ አይደለም። በቅርብ እንኳን ሞኒ ያደረግነላቸው የት እንደደረሱ እኛ ነገር እከሌ ከሌ ማለት ነው። በነገራችን ላይ እኛ ዩቱብ ከፍተንላት ሞኒ ሁና አገር ገብታ ስለኛ ስታወራ የሰማች እህታችን ናት። ሰርፕራይዝ ያደረገችን ለካ እንደዚህ አይነት መልካም ሰው ናቸው። በገንዘብ ብቻ አይደለም ለካ ሰው ሰፖርት የሚደረግ በእውቀትም ነው ብዬ ሰርች ሳረገው ያንች ንቢያለኝ የገብሬ መጣ ብላ በሰው ቤት ሰምታን ስማችን ገብሬ ቤት ሾው ብላቸው፣ ሰርች ብታደረጉ በጣም ትንሽ የብር ነው የሚጠይቁት እነሱን የከፈቱልኝ ሙን ያደረጉልኝ ሂዱ ምናምን ስትል፣ ሰሞኑን እስኪ እነዚህ ሰዎች ማወቅ አለብኝ ብዬ ሰርች አርጌ ስመጣ አገኘኋችሁ ብላ ነው ሰርፕራይዝ ያደረገችን። ስልክ ቁጥር ጠይቃል። እና መልካም ስራ ነው። መልካም ነገር ያስገኛል። እንግዲህ ሰው ምንም ሳይደረግበት ለሰው ልጅ በዚህ መልክም ሳፖርት ያደርጋል። ሌሎቻችሁ ግን ሌላ ሰው ስለረዳቸው እንዴዝ እናደርጋለን እንዴዝ እናግዛቸዋለን በማረጣችን ብቻ ራሱ ሚላሳችሁ ላይ የምትቆሙ ሰዎች አሉ። ከቻላችሁ ዝም በሉ፣ ከቻላችሁ እነሱንም አግዙ። የሰዎቹ ጎረሮ እንዲዘጋ ከመዘጋት አልፎ የኛ ለመዘጋት ጥረት የምታርጉ ሰዎች ምን አይነት ሰው ብትሆኑ ነው? አስተውሉ። ዩቱብ ይከፍላል። አዎ ይከፍላል። ዩቱብ እኔ ነኝ ያለ መንግስት ሰራተኛ ከሚበላው ደሞዝ በላይ ይከፍላል። በተለይ ለእኛ ለኢትዮጵያውያን በጣም አሪፍ ነው። ግን አንዳንድ ሰዎች፣ የሰፈር ሰዎች ቀላል በመክፈት ከፍታችሁ እኮ አመት ምናምን ሆኗቸዋል። መሆን ያልሆናችሁ አልተከፈላችሁ። አንድ ዩቱብ በስነስርዓት ከተሰራበት ከአምስት ወር በላይ አይወስድም። ደሞዝ ለመክፈል ሲጀምር እንደዚያን ሰዎች ስልክ ጋር የገዝ ገዝቶ ኢሜይሉን የዛሬ አስራ ምን ዓመት አድርጎ ምንም ሳብስክራይብ የሌላቸው ዝም ብሎ ለምናምን የተከፈተ ዩቱ ያን ይዘው መጥተው ነው እኛ የሚሳድቡ ከመጣችሁ ስታዩት ስድስት ዓመት፣ ስምንት ዓመት፣ አስራ ሁለት ዓመት፣ አስራ አምስት ዓመት የሚሳደቡት ሰዎች ዩቱባቸውን እስክንሹት እናደርጋለን። ወይም እኛ ላይብ ስንገባ የቪዲዮ የሚቀርጽን አፕ አለ። እሱን ከፍተን ነው ላይብ የምንገበው። ማንም መጽፎ ኮሜንት፣ ማን ጥሩ ኮሜንት እንደ ኮሜንት ቁጭ ነው የሚያደርግ። ቪዲዮውን ተመልሰን እናየዋለን ማለት ነው። ስማቸውን ሰርተን አድርገን ስንገባ ሰባት ዓመት ስምንት ዓመት ሶስት ሁለት ሰብስክራይብ ነው ያላቸው። እንደዛ ያሉ የሚጽፉ ሰዎች ማለት ነው። ለራሳቸው ጨልሞባቸው የሰውን ህይወት ያጨልማሉ አሉ ብዙ ዩቱበሮች በጣም ቤት ሰርተው መኪና ገዝተው ወልደው ከብደው የሚኖሩ በይቱም ማለት ነው። ግን አንድ ቀን ኑ እኔ በይቱም ነው እንደዚህ እንደዚህ ሆንኩ ክፈቱና ነው አይሏችሁም። እሺ እኛ ካጠፋን አንከፍትም። አስር ሺ ብራችሁን የሚያዙት ሀያ ሺ ብራችሁን የሚያዙት አምሳ ሺ ብራችሁን ሄዳችሁ ከሌላ ቦታ ክፈሉ፣ እኛ አንከፍትም። እኛን ያመነ አይ ቤቴ የከሌን የከሌን አይችለሁ። እናንተ ታማኝ ናቸው ካላችሁ ኑ። ነገር በደላላ በምናምን የምትመጡት ሰዎች እንደውም ለሁሉም አንከፍትም። አንከፍትም እንደዚህ ከሆነ አንከፍትም። ግን ደግሞ በእናንተ መጥፎ ሰዎች የተነሳ ስንት አሁን አዲስ አበባ ኢትዮጵያ ያሉ ሰዎች ልጅ ይዘው ቤት ውስጥ የሚውሉ አስከፍተው ቢሰሩ እንችግራለን። ለአንዳንድ ሰው የስራ እድል መፍጠር ለምን ተጻናላችሁ? አንዳንድ ሰዎች አንድ መስሪያ ቤት እናንተን ለመቅጠር ማስታወቂያ ቢያወጣ አዳችሁ፣ ተመዘገባችሁ፣ በቃ አለቀ። ይሄ ነው ፕሮሰሱ። አንዳንድ ሰዎች ዩቱብ መክፈት እንዲዛ አርጋችሁ የምትቆጥሩ ሰዎች አላቸው። በቃ ተመዝግብ ያለው ሰራተኛ ነኝ፣ ተቀጣሪ ነኝ፣ አለቀ። ግን አንድ ሰው ማስታወቂያ ወጥቶ ከተመዘገበ በኋላ ምን ፕሮሰስ እንደሚያሟላ ገና ስንት ፕሮሰስ እንዳለ እዛ በኋላ ተወዳድሮ ምናምን ነው የሚቀጠረው። ያ ሁሉ ከውስጥ ነው የሚሞላ ዩቱብ ላይ። እና ውዶችዬ ማሮችዬ የዛሬ ቪዲዮ የምስጋናን ቪዲዮ ነው። እኛ ጥሩ ስለሰራን የስራ ዘርፍ ስላሳየን ይህን የሰማች እህታችን ሰርፕራይዝ አድርጋን ኬክ ልንቆርስ ነበር፣ አልተሳካም። ዛሬ እሁድ ደግሞ እንግዳ ይበዛል ከኛ ቤት። እንዲ እንደነገሩ ወጥ ሰርቼ ቀረብኩኝ። እግዚአብሔር ይመስገን፣ ኢትዮጵያ ውስጥ ይህ መገኘቱ ተመስገን። አዎ ተመስገን። ስለዚህ ክፉ ሰዎች ተጠንቀቁ። ገበያችን ዘጋሽብን። ለምን አስር ሺህ ብር በቅናሽ ትከፍቻለሽ? ለምን ሀቀኛ እኔን ትያለሽ? ለምን ወተሽ ላይ ብላ ትናገራለች? መናገር ወደ ኋላ አለም። ግን ክፉ ሰዎች ማለት ነው እዛው ክፋታችሁን ይዛችሁ የዘራችሁትን ታጭዳላችሁ። እኔ ደግሞ አዎ በቅድናሽ ነው የምከፍተው፣ መቅፋት ከፈለኩት ግን ደግሞ መተውም እየፈለግ ነው በእናንተ ምክንያት ማለት ነው። አስር ሺ ብር አንድ ስኒ ቡና ገዝተሽ ከባልሽ ጋር ሆነች ነው መጠጭው፣ ለልጆችሽ ዳቧት ትገዥም። እኛ እኛኮ እሱን አስር ሺ ብር ኮኛ አንድ ጃምፖ ከቁርጥ ጋር አይሆንም እኮ ምን አይነት ሰገጤ ነሽ ግን እያላችሁ ያላችሁን በአናታችሁ እኛን ሰርተም መብላት በተለያዩ እየቻሉ እነሱን እ ማለት